አባታችን ተማርከዋል ባሉት እንጂ አባታችን ተማርከዋል አባታችን ተማርከዋል እኛም ተደግመናል እኛም ተደግመናል እኛም ተደግመናል አባታችን ተማርኳል እኛም ተረግመናል። አባታችን አባቶቻችን ተማርከዋል እኛም ተደግመናል የሚለው ህብረ ዝማሬ የኢትዮጵያ ጦርነት ቀጣይ ክፍል ሆኖ ቀጥሏል። በምርኮኛ ጄኔራሎች የሚመራው የአብይ አህመድ ዙፋን መጠበቂያ ሰራዊት በታጣቂዎች እየተማረከ የሚዘምረው መዝሙር አባቶቻችን ተማርከዋል እኛም ተደግመናል የሚለውን ሆኗል። በትግራይ ክልል የተጀመረው የምርኮኞች መዝሙር አባቶቻችን ተማርከዋል እኛም ተደግመናል እያለ አማራ ክልል ደርሷል። አብይ አህመድ ለሰራዊታቸው አዛዦች ማዕረግ አድለው ሳምንት እንኳን ሳይሞላቸው እነ ሀጫሉ ሸለመ ለኢዚያ የሰጡት ቃለመጠይቅ በነኢቲቪ ሊተላለፍ ገና ማስታወቂያው እየተሰራጨ ክፍለ ጦሮች ከነ ቡድንና የግል መሳሪያቸው ተደመሰሱ የሚለው ዜና ሞገዱን ሞላው። ተደመሰሱ ከሚለው ዜና ጎን ለጎን ምርኮኛ ወታደሮች የአባቶቻችንን ግብር ደግመናል እያሉ ተደምጠዋል። የአስራ ሁለተኛ ክፍል ትምህርት የተከለከሉ የአማራ ክልል ወጣቶች አስራ ሁለተኛ ክፍለ ጦርን አስራ ሁለት ትንንሽ ያደረጉት የሚለው ዜና ትኩስ ነው። በእርግጥ ለብልጽግና ሰዎች የሚያሳቅቀው የተገደለው ሰራዊትና የተማረከው ወታደር ሊሆን አይችልም። ለነሱ የሚያበሳጨው የተነጠቁት ሞርታርና ዲሽቃ፣ ብሬንና ክላሽ ነው። የተገደለው ሰራዊት ለእነሱ እንደ ትንኝ እንኳን የሚቆጠር ሆኖ አያውቅም። የተማረከውም ጦር እድል ቀንቶት ከተረፈና ከተመለሰ ነገ ወታደራዊ ማዕረግ እንደሚጨመርለት እነ ሁሴን አህመድ ምስክር ናቸው። እዚህ ጋር ግን ሌላ አስገራሚ ነገር አለ። በፋኖ ኃይሎች ሰሜን ወሎ ላይ ውሏቸው መማረክና መሞት የሆኑ የአብይ አህመድ የስልጣን ዘበኞች የሚታዘዙት በራሳቸው በጠቅላይ ሚኒስትሩ ከሁለት ሳምንታት በፊት ስልጠና በተሰጣቸው አዛዥ፣ ከአንድ ሳምንት በፊት ደግሞ ማዕረግ በተጨመረላቸው ጄኔራል ነው የዝና የኮር ኃላፊዎች የሚያመጡት መረጃ የሚታመን አይደለም ተብለው ለመጀመሪያ ጊዜ ከክፍለ ጦር በላይ ያሉ አዛዦች እንዲገኙ በተደረገበት ወታደራዊ ስልጠና ላይ ከተሳተፉ መኮንኖች መካከል አባቶቻችን ተማርከዋል፤ እኛም ተደግመናል፣ የሚሉትን ወታደሮች አስበልተው እግሬ አውጪኝ ያሉት ኮሎኔል ደሞዝ ይገኙበታል። በአካባቢው የሚንቀሳቀሰውን ጦር በምክትልነት የሚያዙት ጄኔራል መኮንን ዘውዱ ሰጥ አርጌ ናቸው። የሰሜን ምስራቅ ምክትል አዛዡ ዘውዱ ሰጥ አርጌ የነ ኮሎኔል ደሞዝ አለቃ ናቸው። ደግሞም ባሳለፍነው ቅዳሜ ሜጀር ጀነራል ተደርገዋል። እንዳም ሆኖ ዘውዱ ሰጣርጌ የተጠለቀላቸውን የኮከብ ድርድር ቆጥረው ሳይጨርሱ ሰራዊታቸው ጸጥ ተደርጓል። የነገሩ አስገራሚ ገጽታ ግን ይህ ብቻ አይደለም። የብርሃኑ ጁላ ምክትል የአማራ ክልል ወታደራዊ ኮማንድ አዛዥ ጀነራል አበባው ታደሰ የነዘውዱ ሰጣርጌ ወታደሮች ሲማረኩና ሲገደሉ እሳቸው እዚያው ወሎ አካባቢ ነበሩ። የአካባቢውን መስተዳድሮች በኮምቦልቻ ሰብስበው ሰራዊቱ ሌላ ተልእኮ ስላለበት የጸጥታ ስራውን ተረከቡን እያሉ ሲመካከሩ የሰሜን ወሎ ወረዳዎችን የሚመሩ አስተዳዳሪዎችና የክፍለ ጦር አዛዦች ሰራዊታቸውንና ከተሞቻቸውን ለፋኖ እያስረከቡ ሲሸሹ ውለዋል። ነገሩ በሌላ አገር ቢሆን የቢቢሲ ሰበር ዜና ሆኖ ቀኑን ሙሉ ያነጋግር ነበር። ሲኤንኤን ወታደራዊ ጠበብቶችን እያስገባ ያስተነትነው ነበር። ፎክስ ኒውስ ጉዳዩ ነበር። ሆኖም ነገሩ የተፈጸመው በኢትዮጵያ ውስጥ ለዚያውም በወንድማማቾች መካከል በሚካሄድ ውጊያ ለዚያውም የአንድን ግለሰብ ስልጣንና የጥቅም ተጋሪዎቹን ምቾት ለመጠበቅ ተብሎ በሚደረግ ጦርነት ላይ ነውና የድንበር ዘለል ሚዲያዎችን ትኩረት አላገኘም። እዚህ ጋር ስንደርስ መከላከያው የገጠመው ምንድን ነው ብለን እንጠይቅ። በእርግጥ የፋኖ ታጣቂዎች የሚሉትስ እውነት ነው ወይ? አገር ክረናል። አገር ክረናል። አገር አገር ክረናል። አገር ክረናል። ከሰሜን ወሎ ቆቦ ወደ ወልዲያ በሚወስደው መንገድ ላይ በምዕራብ አቅጣጫ የሰፈረውና የሚንቀሳቀሰው የአብይ አህመድ የስልጣን መከላከያ ሰራዊት በሰሜን ምስራቅ እዝ ስር የተሰማራው ጦር 803ኛ ኮር ይባላል። የመከላከያ ሚኒስቴር ምንጮች እንደሚሉት ይህ ኮር ሶስት ክፍለ ጦሮች አሉት። እነዚህም 12ተኛ 61ኛና 65ኛ ናቸው። 12ተኛ ክፍለ ጦር በጠቅላላ 1993 ወታደሮች ነበሩት ከነዚህ ውስጥ 1204ቱ ነባር፣ 789 ደግሞ አዲስ ሰልጣኝ ወታደሮች ናቸው። 61ኛ ክፍለ ጦር በበኩሉ 2017 ወታደሮች ያካተተ ሲሆን ከዚህ ውስጥ 1706 ነባር አባላት፣ 311 ደግሞ አዲስ ምልምልና ወደ ውጊያ የገቡ አባላት ናቸው። 65ኛ ክፍለ ጦር 1649 ነባር 343 ሰልጣኝ ወይም አዲስ ምልምሎች በጠቅላላ 1992 ወታደሮችን የያዘ ነው። እነዚህ ክፍለ ጦሮች በጠቅላላ 6002 ወታደሮች ያሏቸው ሲሆን ኮሎኔል ገዳ በተባሉ መኮንን እየተመሩ የሰሜን ወሎን ምዕራባዊ አካባቢ ሲተረማመሱበት ከርመዋል። በመጨረሻም በተያዘው ሳምንት ያቀባበሉትን ሳይተኩሱ ያበሰሉትን ሳይጎርሱ ቢያንስ የሁለት ክፍለ ጦሮች ማለትም የ12ተኛና 61ኛ ሰራዊት አባላት ተማርከዋል ተብሏል። ይህንን በተንቀሳቃሽ ምስል ጭምር የወጣን ማስረጃ ለማስተባበል የደፈረ እንደቀደመው ጊዜም ፎቶሾፕ ናቸው ብሎ ለመከራከር የሞከረ ባጫዊ ጄኔራል የለም። ክፍለ ጦሮቹ ይዘውት የነበረው ተኳሽና ተተኳሽ እንዲሁም ተሽከርካሪ ተማርኳል። የፋኖ ኃይሎች ከእነዚህ ወታደሮች ካገኙት መሳሪያ መካከል ሞርታርና ብሬን ድሽቃ የተባሉት መሳሪያዎች እንደሚገኙበት ተረጋግጧል። እነዚህ መሳሪያዎች ምንድን ናቸው የሚለውን ለመመልከት ወታደራዊ ባለሙያዎችን ጠይቀናል። እነ ድሽቃ ሞርታርና ብሬን አንድን ውጊያ ለመጨረስ ትልቅ ሚናክ ባላቸው አሃዶች ስር የሚንቀሳቀሱ የቡድን መሳሪያዎች ናቸው ሲሉ ምላሽ ሰጥተውናል። ብሬን የቲም የመቶና የሻምብል ትጥቅ ሲሆን ድሽቃና ሞርታር ደግሞ የሻለቃ ወይም የሬጅመንት መሳሪያ ነው ይላሉ። የተማረኩት ወታደሮች በጦር ትምህርት ቤት ውስጥ የሰለጠኑ ጄኔራልና ኮሎኔል የሚል ማዕረግ ያላቸው ሰዎች የሚያዟቸው የሚያልቅ የማይመስል ሎጂስቲክስ ያለው በቴክኖሎጂና በሰው የሚመራ ስለላም ያካሄዳል፣ የመረጃ ብልጫም አለው ተብሎ የሚታሰብ መንግስት ያሰማራቸው ናቸው። ማራኪዎቹ ታጣቂዎች ደግሞ ካነገቷት ጠመንጃ ውጪ አንዳች ነገር የሌላቸው በመንግስት ቴሌኮም ተደዋውለው ውጊያ የሚያቅዱ ስምሪት የሚሰጡና የሚቀበሉ የታማዦር ሹምና ጄኔራል የሌላቸው ለአለቆቻቸውና ለዓላማቸው ለመታዘዝ ግን የማያቅማሙ ወጣቶች ናቸው። የአባቶቻችንን ራዕይ ልናስቀጥል እኛም ተማርከናል የሚሉት የብርሃኑ ጁላ ልጆች ይህንን ይዘት ያለውን መዝሙር የሚያዘምሩትና የሚዘምሩት ወጣቶች እንዲህ ያለ መስተጋብር ያላቸው ናቸው። መሰረታዊ ጥያቄዎች ግን አሉ። እንዲህ ያለ ወታደራዊ ዕልቂትና አገራዊ ውድቀት የሚቆመው የት ነው? ለአገር ልማት ተብለው የተማሩና ሊማሩም የሚገባቸው ወጣቶች ሲጨፋጨፉ የሚኖሩት፣ አንዱ ማራኪ ሌላው ምርኮኛም እየሆነ የሚቀጥሉት እስከ መቼ ነው? እንደ ተስፋ ያያለውና እንደ ሹማብደታ ልጆች መዳርና መኳል የሚገባው መኖርና ተስፋ ማድረግም የሚገባው ሰራዊት ለአለቆቹና ቤተሰቦቻቸው ሲል መሞትና መቁሰሉ የሚያበቃው መቼ ነው? እንደገና ሌላ ጥያቄ፣ የአብይ ሰራዊት በገፍ መማረክን ለምን ልማድ አደረገው? በጦርነት ዓለም ውስጥ መማረክም ሆነ መሞት የሚጠበቅ ክስተት ነው። እንዲህ እየተንጋጋ የሚማረክ የአገር ሰራዊት የተሻለ ትጥቅና ወታደራዊ ስልጠና ይኖረዋል ተብሎ የሚገመትም ጦር የረባ ትጥቅ በሌላቸው ደግሞም በየትኛውም ወታደራዊ አካዳሚ ውስጥ ገብተው ባልተማሩ ታጣቂዎች እየተነዳ ሲሄድ፣ ግን አንዳች ጥያቄን ያጭራል። ጥያቄውም ከዚህ በገፍ መማረክ ጀርባ ያለው ምክንያት ምንድነው? የሚለው ነው። በእርግጥም ይህ ጥያቄ መነሳትም መመለስም የሚገባው ነው። ለዚህ ጥያቄ ማብራሪያ ፍለጋ ጥናቶችን ከማገላበጣችን በፊት ምርኮንና የአብይ አህመድ የዙፋን ጦርን ገጠመኞቹን በጥቂቱ እናንሳ። የብርሃኑ ጁላና የአበባው ታደሰ ጭፍራ እጆቹን እያንጨፈረረ ሲማረክ የወሎ የመጀመሪያው ልምዱ አይደለም። በጎጃም በተደጋጋሚ በትግራይም በብዙ ያደረገው ተግባሩ ነው። ወደ ወለጋ ሰማይ የተዘረጉ የአብይ አህመድ ወታደር እጆች አያሌ ናቸው። የሚማረኩት በተናጠል ወይም በአነስተኛ አሃድ አይደለም። አንድ እዝ ሙሉ ሲማረክ ሙሉ ክፍለ ጦር እጅ ሲሰጥ አሳይተዋል። እያንዳንዱ ጀኔራል ባስማረከ ቁጥር ደግሞ ማዕረግ ሲጨመርለት ሲታይ የአመራሮቹ ተልዕኮ ወታደሮችን ማስጨረስና ማስማረክ ነበርን ያስበላል። ጀኔራሎች፣ ኮሎኔሎች፣ ሻምበሎች፣ ሻለቆች ተማርከው ቴሌቪዥን ላይ ሲናዘዙም ታይተዋል። ሰሞነኛውን የፋኖ ታጣቂዎች ጥቃትና ምርኮ በማስመልከት ብልጽግና እስካሁን ያለው ነገር የለም። እንዳም ሆኖ ባጫ ደበሌን ከኬንያ አስጠርቶ እና በለመደ አፍህ ፎቶሾፕ ናቸው በልልኝ፣ ከታላቁ ሩጫ የተሰሩ ሃይኮፒ ናቸውን ብለህ ተናገር ማለት ሳይኖርበት አይቀርም። አይታችኋለሁ የምርኮኞች የዶክተር ሀይሌ ገብረስላሴ፣ የምንድን ነው የታላቁ ሩጫ? ታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ሬንጀር አልብሰውት ይህን ሁሉ ወታደር ማድረግ ነው። ጠቅላላ ኢትዮጵያ ወታደር ነው የላትን። ኢትዮጵያ ወታደር ስለዚህ እንዲህ አይነት ስለተማረኩ ሰዎች እንዲህ ሲቀለድ የሚስቁና የሚያጨበጭቡትን የዚያ ሰሞን መንጋዎች ትተን ትራጀዲ ላይ እናተኩር። ጠቅላላ የኢትዮጵያ ወታደር ነው የታላቁ ሩጫ ፎቶሾፕ ነው እያሉ የሚክዱት ባጫ የሚማረክ ሁሉ እንደ እርስዎ ጄኔራል አይደረግምና ለአንደበቶ ለከት ያብጁ ያላቸው አልነበረም። ያኔ ለባጫ እጁ እስኪግል ያጨበጨበ ዛሬም ሳይጎድልበት አለ። ያኔም የሚማረክና የሚሞተው የአገሪቱ ወጣት ግን አሁንም በዚያው ግብሩ ቀጥሏል። በትግራይ የጀመረውን የአባቶቻችን ተማርከዋል እኛም ተደግመናል ኅብረ ዝማሬ እያሰማ አማራ ክልል ደርሷል። ምርኮኞቹ አባቶቹ እነ ብርሃኑ ጁላ፣ እነ ሹማብደታ፣ እነ ባጫ ደበሌ፣ እነ ተሾመ ገመቹ በወለጋም በወሎም በጎጃምም በትግራይም የሚማረከው የኢትዮጵያ አርሚ የሚል መለዮ የለበሰው ጦር ከአገሩ ልጆች ጋር ተዋግቶ በአገሩ ልጆች ተማርኮ የአገሩ ልጆች ገድሎ በአገሩ ልጆች ተገድሎ መቀጠል እጣፈንታው ሆኗል። ሰራዊቱ የሚያዝኑለት አለቆች የሉትም። የሚወደውና ደጀኔ ብሎ የሚመካበት ህዝብም የለውም። ራሳቸው አዛዦቹ እንዳመኑት ህዝብ የጎሪጥ የሚያየው መጣብኝ ብሎም የሚሸሸው የሚገላምጠውም ሆኗል። ይህ ሁሉ ሁኔታም በገፍ ለመማረክ በረድፍ ለመነዳት ምክንያት ሆኖ አምስት መስከረሞች ጠብተዋል። አሁንም ያንን ጠቃሚ ጥያቄ እናንሳ። ይህንን ያህል ሰራዊት የሚማረከው ለምንድን ነው? የጦር ትምህርት ቤት ውስጥ ባልገቡ ጄኔራል በማይመራቸው ወጣቶች የመንግስት ጦር እጅ ወደ ላይ እያለ የሚማረከው ስለምን ነው? እነዚህን ጥያቄዎች የሚያብራሩልን ጥናቶች ፍለጋ አንቶኒ ኪንግ የተባሉ ወታደራዊ ሶሽዮሎጂስት ዘኮምባት ሶልጀር በሚል ርዕስ የጻፉትንና ወታደራዊ ታሪኮችን በማስነበብ የሚታወቁት አሜሪካዊው ስቴፈን ባድል ሚሊታሪ ፓወር ኤክስፕላይኒንግ ቪክቶሪ ኤንድ ዲፊት ኢን ሞደርን ባትል በሚል ርዕስ ያሳተሙትን መጽሐፍ እንግለጥ። ሁለቱ ባለሙያዎች ወታደር በገፍና በቀላሉ እጅ የሚሰጥበትን ምክንያት ሲያስቀምጡ ተመጋጋቢ ነጥቦችን ይዘረዝራሉ። አንቶኒ ወታደራዊ የእዝ ጠገግ አለመከበርና ሞራል ማጣት ጦር እንዲፈታ ሊያደርግ ይችላል ይላሉ። ኮሄዥን ኤንድ ሞራል እንደማለት። ስቴፈን በአንጻሩ ለአንድ ጦር ያለቅጥ መማረክና መውደቅ ምክንያቱ ወታደራዊ ዶክትሪንና የታክቲክ መበላሸት ነው ይሉታል። ያም ሆኖ አንድ ጦር በገፍና በቀላሉ የሚንኮታኮትበትን ምክንያት በማስመልከት ከሁለቱም ባለሙያዎች ተቀራራቢ ነጥቦችን እንመዛለን። አንድ በውጊያ ቀጠና ውስጥ የገባ ሰራዊት የደከመ ሞራልና ተነሳሽነት ካለው፣ ደካማ የሎጂስቲክስ አቅርቦት ማለትም የምግብ፣ የተተኳሽ፣ የሕክምናና የደሞዝ ጥያቄዎቹ ካልተመለሱለት አለቆቹን መናቅን ካበዛና ማመን ከተወ የፖለቲካ፣ የጎሳ፣ የብሔር፣ የቀለም፣ የዘርና መሰል አመለካከት ልዩነት በጦር ውስጥ ከሰፋ ለምርኮኞች ስለሚደረግ እንክብካቤ ከተፋላሚ ወገን ያለው ፕሮፓጋንዳ ብልጭ ያለው ሆኖ ከተደመጠ የሚሰጠው ስልጠና ለብ ለብ ከሆነና ሙያዊ ብቃትም የሌለ ወይም ላክ ኦፍ ትሬኒንግ ኤንድ ፕሮፌሽናሊዝም ውስጥ ያለ ከሆነ የመበተን የመማረክና እጅ የመስጠት እድሉ የሰፋ ነው እያሉ የሚጽፉት ሁለቱ ሰዎች ከጥንትም ከአሁንም ዘመን የውጊያ ታሪኮችን እያጣቀሱ በምሳሌ ያስረዳሉ። በግዳጅ እየታፈሰ ወደ ጦር ማሰልጠኛ የገባው ገብቶም በጥድፊያ የሚወጣው በውጊ ዓላማውና በአለቆቹ እምነት ያጣ ለመዋጋት ፖለቲካዊ አጀንዳና ብልጫ የሌለው ህዝብን ያስቀየመና ከህዝብ ጋር ደም የተቃባ የእነ ብርሃኑ ጁላ ሰራዊት ከእነዚህ ውጭ የተለየ ምክንያት ሊኖረው ይችላል ተብሎ አይጠበቅም። አሁን 9 ዘጠና ፐርሰንት በሚገባ በተጨባጭ በሪፖርት ማቅረብ የሚችለው ዘጠና ፐርሰንት መተናቸዋል። የቀረው አስር ፐርሰንት በዱር በገደል በዋሻ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም ኢታማዦር ሹም ሆይ ሁለት ክፍለ ጦሮችን በሁለት ቀናት ውስጥ የሚያጡት በ10 ፐርሰንት አቅማቸው ብቻ በሚንቀሳቀሱት የፋኖ ታጣቂዎች ከሆነ ቀሪው ዘጠና በመቶ አቅማቸው ቢኖር ኖሮ እርሶም እንደ ቀድሞ የደርግ አለቃው እንደ አዲስ ተድላ መዳረሻው የአንዱ አገር ኤምባሲ ይሆን ነበር እያሉን ነውን? የሚለውን ጥያቄ ለጊዜው እንለፈው ጽንፈኛው ቆሞ መዋጋት አይችልም የሚለውን የነ ጀኔራል ሹም አብደታ ንግግርም እና ይህንን ያህል ጦር የማረከባችሁ ተኝቶ ነው እንዴ የሚለውን ጥያቄ ማንሳት እንለፈውና የኦህደዶች ምክትል የሆኑት ጀኔራል አበባው ታደሰ ላይ እናተኩር። ጄኔራሉ በአማራ ክልል ያሰማሩትን ጦር አስወጥተው በቀድሞ የኮንትሮባንድ ንግድ አጋሮቻቸው በነ ፊልጶስ ወልደ ዮሐንስ ላይ ለማዝመት እየተንቀሳቀሱ ባለበት በዚህ ወቅት ጦራቸው በየአቅጣጫው ሲበተን ሳምንቱን ማሳለፉን ሲሰሙ ምን እንዳሉ ለማወቅ አልተቻለም። ምን ብለው ለአለቆቻቸው እንደሚያሳውቁም አይታወቅም። እንዳመሆኑ የክልሉን ሕዝብ የሚያልቅ ለማይመስል መከራ የሚያልፍ ለማይመስልም ስቃይ ዳርገውት ቀጥለዋል። በደጉ ዘመን ሕዝብ ምርቱን እንዲያንቀሳቅስባቸው የሸቀጥ አቅርቦት እንዲያገኝባቸው ሲያመው ወደ ሆስፒታል ሲያመርትና ሲሸምት ወደ ገበያ እንዲሄድባቸው የታነጹትን አውራ ጎዳናዎች ዘግተዋቸዋል። ለአብነት ወሎንና ጎጃምን የሚያገናኘው አውራ ጎዳና ከተዘጋ ስድስት ወራት ተሻገሩ። ከባለፈው መጋቢት ጀምሮም ሰዎች የታመመ ሰው በቃሬዛ ተሸክመው በአስፓልት መንገድ ላይ እያመላለሱ ናቸው። ከሐምሌ 10 ጀምሮ የተዘጋው ከሞጣ እስከ ባህር ዳር ያለው አውራ ጎዳና እስካሁን አልተከፈትም። እነዚህን መንገዶች የዘጋቸው ደግሞ መከላከያ ነው። በዚህም ከእነዚህ አካባቢዎች የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች ሳይቀር ወደ ተመደቡበት አካባቢ መሄድ እንዳይችሉ፣ ለመሄድም ከተነሱ ብዙ መንገድና ብዙ ገንዘብ እንዳወጡ ግድ ሆኖባቸዋል። አንድ ዩኒቨርሲቲ ለመድረስ እስከ አራት ሺ ብር የሚያስከፍል፣ ከአማራ ክልል ለመውጣት ብቻውን እስከ ሶስት ሺ ብር የሚጠየቅበት ሁኔታ ተፈጥሯል። እንዲህ እያደረጉ በሕይወትም በትምህርትም በምርቱም በኑሮም የሚበድሉት ሕዝብ ባይተባበራቸውና ቢጠላቸው ሰራዊቱም አባቶች ተማርከዋል እኔም መደገማለሁ እያለ እጅ ይሰጥ የማይጠበቅ ሊሆን አይችልም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።